አታምጡ ፎከስ አድርጉ። ለስ ፎከስ ጋይስ ፎከስ ግሩፕ እንስራ። ታፕና ኮፒ ሊንክ አድርጉ። ጅቧ ምኑ ነው? ፓስተር ስማ አንተ ምንድን ነው? ቤታችሁን እየከፈታችሁ ሴቶችን እያስገባችሁ፣ አታምርም ታምራለች ምትል። እስኪ ግባና የአንተ መልክ እንየው እስኪ ዋ እንደት ተብሎ? እንደትማ ያውቁት የለን ልጅ። ስማ አንተም አልሀበሻ ምናምን ተመጥሶልሻል እንዴ? አልሰማሽም እን ምንድን ነው ነገሩ? የምናውቃለው የሆነች ምስኪን አንዲት ጉራጌ አራት ዓመት በነፃ አሰርተ አሰርተው ባዶ እጇ አላኳት። እንደው ፓስተር ትናንት የኮሚቴ ስብሰባ ነበረን። እየቀለጥኩ አይደል እናቴን፣ እየቀለጥኩ አይደል እና በእርሶ ዙሪያ ላይም ተወያየን። ብዙ መስራት የሚችል ብዙ መናገር የሚችል ታላቅ እና ምሁር የሆነ ሰው ነው እና እንዴት ነው በኮሚታችን አካተነው እውቀትን እየለገሰን ብዙዎችን ብዙ ነገር ለማድረግ አብረን መስራት እንዳለብን ተወያየን። እርስዎ ደግሞ ከሰው ጋር መስራት አይወዱም። ውቃብ ያለቦት ማን ነው ተናገሩ! ኖ አሁን እኮ ከዛሬ መጨረሻ ቀኔ ነው። እናንተ ትላልቅ ሰዎች ጋር ነው እየቀለድኩ አይደለም። እናቴ ነው እየቀለድኩ አይደለም። እኔ በቃ ሰባት አመት ብቻ ጁቦ ብቻ ይታገልኩ ብቻ ይንቀራው እኮ የሚሰማኝ የለም። ብቸኝነት ትግል እዚጋብቻኛ ነኝ። እኔስ ብቸኛ ነኝ። ቲክቶከር የለም። አይቀልዱ፣ አይቀልዱ። እና የኮሚቴው አባላችሁ አንዳንድ ትላልቅ ሰዎችም ነበሩ። ቅዱስ እዮዳብ ከማንኛውም ቲክቶከር በላይ ይናገራል። ከማንኛውም በላይ ይናገራል። ስለ መናገር አይደለም ሰውን የማሳመን ችሎታውትም አለን መጽሐፍም ማንበብም ይችላል እርሶ በጣም ብዙ መጽሐፍን አንብበዋል ይሄ ሁሉ ግምት አድርገን ነው ኮሚቴው እርሶን የመለመለ ይሄ ሰው ያስፈልጋል ለምንድ ነው እስካሁን ብቻውን የቀረው እኔ ግን ጥያቄ አለኝ እዛ ከእናንተ ግሩፕ እኔ ብቻዬን ያነበብኩ እኔ ብቻዬን የተማርኩ እኮ እንዴት ነው የምንግባበው ኮሚቴውን ተቀላቀል እነማን እንዳሉ ትደነግጣለ ሰፕራይዝ ነው የምትሆነ እቀላቀላለሁ ጅቦ እኔ አንተም መስማት ነበረብኝ። ስትቀላቀል ምስጢር ምናምን ይዞ መውጣት አይቻልም ታውቃለህ፣ እና በውስጥ ብናወራ በአደባባይ ነው እንደ መጀመሪያማ። ይሄ ቀላሉ ነው፣ ይሄ ቀላሉ ነው። ማንም የሚስማው የሚባለው ሁላ ይሄ እኔ እግዚአብሔር ነው የምልህ፣ ሰልችቶኛል። ዛሬ አቃጥ- የመጨረሻ ቀን ዛሬ ስጡኝ እና ዛሬ ልረጋግጣቸው። እውነት ምናስር ከፊ ከሆነ ዘዋሪ ያስፈልጋል ያስፈልጋል። ገብቶኛል። አሁን ትረድጃለው። ጅቦ ግን አላሳዝንም፣ እንዲ አላሳዝንም። እንደ ነብይ እየተናገርኩኝ። ስማ እንደ ነብይ እየተናገርኩኝ ጅቦ እንዲሁ የፈለገ ቢሆን እኔ አልረዳሁም። እንደዚህ ዲጂታል ኔትወርኩን ይቀላቀሉ፣ ለውጥ ያርጉ፣ እንዴ ይገናኙ። ግን ጥያቄ አለኝ። ሁሉም ግን አመል አለው፣ አመል ተቻችላችሁ ጅቦ ከአሁን በኋላ እንዲህ ነው የምገባው። ጌታ ምስክሬ ነው። ከአሁን በኋላ እንዲህ ነው የምገባውን ማስተካከላለሁ። ያው እንዳለ ነው የሚቆጣጠሩት። ምን በሉ ለምን በሉ ማን አለበት ማን ማን አለበት፣ ይሄ እዚህ አይነገርም። አርሶ ደግሞ ምነው ሁሉንም እንትን አሉ። ግን ሰው ያስፈልግዎታል። እርሶን ጠ- ይመስሎ እርሶን የሚያፈምሳለ እርሶን ደጋፊ ብዙ ነገር አለ ብዙ ነገር አለ እርሶትን በጥላቻ ከፍ የሚያደርጋለህ እርሶትን በፍቅር ከፍ የሚያደርጋለህ እርሶትን ብዙ ሲስተም አለው እዛ ውስጥ መግባት አለቦት ፓስተር አሁን ብቻትን ኩኑት ሱ እርሶ ኮ ብቻትን የብልጽግና ማባል አሉ እዛ ውስጥ የቲፔሌፍም አሉ የቲክቶክ ኢየሱስ ሆንኩኝ እኮ የቲክቶክ ኢየሱስ ሆንኩኝ እኮ ማን ነው የሚያስገባው

ለመጨረሻ ቀን ዛሬ እውነት እናገራለሁ። ፋይሎችን ሁሉ እንዳለ ደድሬ ላለፈው ሰባት ዓመት የተቃወምኳቸው ምን ያደረኳቸው ፋይል ደድሬያለሁ። እና እውቀት ወት ታይቶ ለአንድ አጀንዳ እኮ አስር ሺህ ዶላር ይከፈላሉ፣ ያውቃሉ። ግን ፓስተር ወደዋል። የሚገለባ ገደል ይዞ ሊገባ ነው። ሚኪ እኔ ጨርሻለሁ። ሰባት ዓመት ትማች ሚኪ፣ በቃ በቃ አንተ ራስ ጨርሶ ባዲ ቤልደር መስልህ አልመጣህም እንዴ? ሚኪን አይተዋል እንዴ? ተወደቁ ሰው ማስገባት ምናምን አይቻልም። ፓስተር ያውቃሉ አይደል? ይሄንን የተመረጡ ሰዎች እንደፈለጉ ሰው ማስገባት አይቻልም። የታመረ እንዴ ታደቃ ግን ተወያይተን ማን ነው የምንመልሰው? እኔ እኔ እኔ እንዳልፈምስ እኮ እኔ ሰው እንዳያውቅኝ እኮ እንደው እኔ በጣም ጎበስ ስለሆንኩና ስላቃታቸው ነው። ያፈመሱትን ሰው ያፈምሱት እንሰው ልቁጠርሉት ነገራቸው አንተ ቤት እያስገቡት እንዲሞሉ ነገራቸው ይወዳል አካውንት የተዘምተ አካውንት ዘጉብኝ ምን አርገህ ወጭም የራስህ ሰውን የሚያዘጋብን ጠላት ከ ሶስት መቶ ሺህ ዘጉት። ከምር ይቀለቅል ከምሬን። ለምን ነው ግን ሚቂዬን የማይዘጋው? አሁን ሪፖርት ይደረጋል ኤቭሪ ደይ። ሰው ሁሉ ይነሳብኛል። እውነቴ ነው። ቴሌግራም ብትገቡ በእኔ ምክንያት የእዮዳብ በሮፍ ፈምሶ ብትገቡ ገቢያ ሆኗለኝ አካውንቱ የተከፈተው ይን አካውንትን ለማዘጋለው ሰባ ሺህ ሰማንያ ሺህ ሰው በቴሌግራም ሲሞላላቸው ወደ እንትን ይልቁታል። ወደ ብዝነስ ምን ሆነ መሰለ። ምን ሆነ መሰለ። አንተ ፈረጥ ፈሩ ሰዎች ሁሉ አላበሻ እናገር አልፈለጉም። ታውቃል፣ አረብ ሀገር ያሉ ሰዎች ምናምኑ ፈርተዋል። ሌላ ነገር እንዳትከፍቱ፣ ሌላ ጉዳይ እንዳታወሩ። ጅቦ እቀበላለሁ፣ ግን የምቀበለው ምን በማድረግ መሰለ። ጅቦ እኔ ሬዲ ነኝ፣ ግን ዛሬን ቀን ስጡን። ነገ ነው የምጀምረው። ዛሬ የመጨረሻ እኔ ቤት እውነት ይነገራል፣ ፋይል ይዘጋል፣ ሁሉም ይቃጠላል። እማልፈታቸው ሶስት ሰዎች ብቻ ናቸው። ኮሚቴውን ይቀላቀሉ። እርስዎ ጥሪት ሆን እንዴት ማጥፋት እንዳለቦት ከእርስዎ ጎን አሉ። ጠላቴን ይሄ ነው ይላሉ። ኮሚቴው ይዋቀራል፣ እንዴት መበተን እንዳለበት፣ እንዴት ያንን ሰው ማጥፋት እንዳለበት የኮሚቴው ራሱ አባል አለ። ነግር ይወጣ ከባዴን የተዋቀረ ኮሚቴ ነው። እዛ ኮሚቴ እዛ ኮሚቴ በታዩ ቦታ ክስ አለች። እሱ ደሞ የተማረ የሚያውቅ ብዙ ነገር። ኦኬ አሁን በደንብ አድርጋችሁ ጋይስ አንድ ታፕታፕ እና ኮፒሊንግ ታደርጋላችሁ በዚህ ጉዳይ ላይ ጅቦ የመጨረሻ ስለሆነ አዳምጥና እስኪ ጅቦ ምክር ምሰጠኛል። አንድ የሁላችሁም ታፕታፕ እና ኮፒሊንግ ካድርጉ ሚቂ ሚቂ ሚዲያ ኤይትን ሁላችሁ ፎሎ አድርጉት። ወንድማችን ሚቂ ሶስት መቶ ምናምን ሺህ አካውንትን አዘጋጅቱ። እኔ ግን ለምን ነው የስንት አካውንት መዘጋት እያለበት? ሀቅ ለመናገር ማዘጋት ከፈለጋችሁ የኔን አዘጉ። አቃታችሁ ገላግሉኝ። እስኪ የኔን አዘጉና የሚቂን ታዘጋላችሁ። ሚቂ ለአማራ ፖለቲካ ሰራ እንጂ ሌላ ሃይማኖት አይነካ ምን አይነካ ምን አይነካ በቃ እንደ አማራ